ከአሰርሽ ጋር የሚያጣላሽ አጭር ለብሰሽ ጠባብ ለብሰሽ፣ እንዲሁም ደግሞ ፎቶ ለመነሳት በሚል አባዜ አጭር ቆንጣ፣ ሜካፕ ታደርጉና እሴትዮ ሳሎን የምትገቡት ነገር እመኑኝ፣ ከማጣላትም አልፎ ለሕይወታችሁም ያስፈራችኋል። አንደኛ። ሁለተኛ የሰዎቹን ቤት እንደፈለጋችሁ መቅረጽ በቃ ስትቀርጹ ወይ ከመጋረጃ ጀርባ ሆኑ። ስትቀርጹ በቃ የእሷ ማቴሪያሎች መሽም ከቤት ውጭ ወጥታችሁ ወይም ደግሞ መቅረጽ አይቻልም። ወይም ደግሞ የሆነ የእሷን ነገር አንስታችሁ የእናንተን ነገር አድርጋችሁ መቅረጽ አይቻልም። ግን በምትችሉት አቅም ወይ ከኋላችሁ በር፣ ወይ መጋረጃ መሆን አለበት። የሴትዮን ቤት አትቅረጹ፣ አይወዱም። ኪችናቸውን እየገባችሁ አትቅረጹ። የተገላለጠ አለባበስ ጸጉርሽን ገልጸሽ ተተኩሰሽ ፈርዘሽ አትውጪ። ሴትዮ አትወድም። ቤቷ ነው ልትሰሪ ነው የገባሽው። አትወድም፣ ያጣላችኋል። በቃ ምንም ጥፋት አጥፉባት፣ ስበሩ እቃ ስበሩ፣ እንደፈለጋችሁ። እኔ ዋሽንግ ማሽን ሰብር ያውቃሉ፣ ገባችሁ እንክት ነው ያረኩት። ግን ወድጄ አይደለም የሰበርኩት እቃም ልጦኝ ነው፣ ግን ምንም አልተባልኩም። ምንም ለሚቀጥለው ታጠንቀቂ ነው የተባልኩት። አያችሁ፣ ምንም ነገር አጥፉ፣ ስበሩ፣ ወይ ተናደው ወይ ተቆጥተው ነው ዝም የሚሉት። ለምን አውቃችሁ እንዳላጠፋችሁት ያውቃሉ። አጭር ለብሳችሁ ሴትዮ ሳሎን የምትሄዱት ለምንድን ነው? ይሄ ትልቅ ጥፋት ነው። ሴትዮ በጣም የምትጠላው ቀይ መስመሯ ነው። ቤቷን ሪከርድ የምታረጊው ለምንድን ነው? ይሄም ትልቅ አደጋ ውስጥ ይጥላችኋል። ከዛም አልፎ ተርፎ ደግሞ እናንተ ቢደረግባችሁ የማትወዱትን ነገር አታድርጉባቸው። ይሄ ቢደረግብኝ እኔን ይከፋኛል፣ አልሻደል ለሰው አታድርጊ። ይሄንን ማድረግ አለባችሁ። ከዛም አልፎ ተርፎ ለምን ሲባል ጠባብ ልብስ ትለብሳላችሁ? ለምንድን ነው በስራ ሰዓት እናንተ አንዴ እኩል አንዴ ሜካፕ እነዚህን ፊሊፒንያዎች እያያችሁ አንዴ ጽፍር ቀለም እየተቀባችሁ ስራ የምትሰሩት ለምንድን ነው? ጥፍራችሁን አታሳድጉ። በጣም ሴትዮቱ የምትጠላው ነገር ቢኖር ጥፍርሽን አሳድገሽ ማድቤት ውስጥ ስራ እየሰራሽ ምግብ እየሰራሽ ጥፍር የምታሳድጊው ነገር፣ ይሄንን አታድርጉ። ከዚህ ውጭ እናንተ አልኳችሁ ስበሩት፣ ፍሪጅ ስበሩ የፈለጋችሁትን ማጠቢያ ስበሩ፣ ካውያ ስበሩ፣ መጥረጊያ ስበሩ። ሴትጌቱ ምንም ሊከፋት አይችልም። ብር ነው፣ ሂዳ ትገዛለች። ግን በቀይ መስመሯ ከመጣችሁባት ነግሬያችኋሉ። እናንተ ላይ አድርጋችሁ ተመልከቱት። ለእናንተም የማትወዱትን ለሰው ስታደርጉ ምን ሊፈጠር እንደሚችል አስቡ። እኔ የጎረቤት ሰራተኛ ናት ይህን ሁሉ ያመጣችው አሰሪ ዋናት የነገረችኝ እስከ መጨረሻው አዳምጡት። ሁለተኛ ቁምጣ ለብሰሽ ማዳም ሳሎን የምትሄጂ እንዳይለምድሽ ቁምጣዋን ለብሳ አለችኝ። ሳሎኔ ቁጭ ብላ ቁምጣዋን ለብሳ ጸጉሯን ተተኩሳ ሊፕስቲክ ተቀባብታ እንዴ! እኔ ከላይ ቀስ ብዬ ያለ ጫማ ስወርድ ሳሎን ላይ ቁጭ ብላ ፎቶዋን ስትነሳ አገኘኋት። በዚህ መልኩ አለችኝ፣ ያኔ ልክ እኔ እንደወረድኩት ከላይ ባሌ ቢሆንስ የወረደው እኔ እንዳየኋት ባሌ ቢሆንስ ያያት አለችኝ። በዚህ ምክንያት ነው ወደ ቢሮ የላኳትኝ። እሷ በእርግጥ ለክፋት ላይሆን ይችላል፣ ግን ደግሞ በዛ መልኩ ባሌ ካያት አለችኝ። አዳምጡ ልብ ብላችሁ። በዛ መልኩ ባሌ ካያት ግድ ነው ያገባታል ነው ያለችኝ። ግድ ነው ያገባታል። ይሄ ቁንጅና አቤት! እነዚህ ኢትዮጵያዎች ማማራቸው አቤት! የጸይምነታቸው የሰራተኛ ልብስ ምናምን የሚባል ነገር ወደዛ ጥላ ምን የመሰለች መልአክ የመሰለች ልጅ ነው ያየሁት በሰዓቱ፣ ነው ያለችው። ለእኔ እንደዚህ ካማረችኝ ባሌ በዛ መልኩ ቢያተሳለች። ስለዚህ የቤቴን በገዛጄ ማፍረስ መበጥበጥ ስለማልፈልግ ልጅቱን ወደ ቢሮ ሸኝቻታለሁ አለችኝ። እጅግ በጣም ይገርማል። ከዛ በኋላ ግን ሴትየዋ ሰራተኛ የሚባል በቤቷ አታስገባ እራሷነች የምትሰራው እና እራሳችሁን ጠብቁ። በዚህ መልኩ አለባበስ ከወጣችሁ በእርግጥ ለክፋት ላይ ላይሆን ይችላል እኮ እናንተ እንደዛ የምታደርጉት ግን አጋጣሚ የአጋጣሚ ነገር በዛ አይነት መልኩ መታየታችሁ ለእናንተ ጥሩ አይደለም። ጭንቅላቱ ጥሩ ሰው የሆነ እንደዚህ ይረዳችኋል። ጭንቅላቱ መጥፎ የሚያስብ እንደገና ደግሞ በቃ ዝም ብሎ የሆነ መጥፎ መጥፎ አስተሳሰብን የሚያስቡ ሰዎች ደግሞ እናንተን የሚረዷችሁ የሚያስቧችሁ በመጥፎ ነው። ስለዚህ ጥሩ አይደለም ለእናንተ መገላለጥ ስትፈልጉ ክፍላችሁ እንደፈለጋችሁ ሁኑ። ከክፍላችሁ ውጭ ግን በርሳት ቆልፉ። እንዲህ ተገላልጠሽ፣ ጸጉርሽን ተኩሰሽ፣ ጸጉርሽን ፈርዘሽ፣ ቆንጣ ለብሰሽ፣ ሴትዮ ሳልሆን ምን ትሰሪያለሽ? አጭሩን፣ በቃ ሴትዮዋ የተረዳቻት አረዳድ እኔ እጅግ በጣም ገርሞኛል። ስማርት የሆነች ሴትዮ ናት፣ ለራሷም ለልጅቷም በቃ ትክክለኛውን መፍትሄ ነው ያደረገችው፣ ማለት ነው። ምክንያቱም እዛ ቤት ከተወቻት እንደዛ እየወጣች ፎቶ ስትነሳ አንድ ቀን ባሏ ሊያት ይችላል። እንደዛም ሆኖ ደግሞ ልጅቷን ሆን ብላ ነው መጥፎ አስባ ነው ብላ አልተረዳቻትም። እሷ የተረዳችባት አረዳድ መጥፎ አስባ ላይሆን ይችላል፣ ፎቶ እየተነሳች ሊሆን ይችላል። እንደተነሳችውም ግን እኔ በዚህ መልኩ ልታዋት አልፈለግኩም፣ በገዛ እጅ ቤቴን አላፈርስም ነው ያለችው። ስልኳን ተቀብዬ ሁሉ ፎቶ አይቻለሁ ነው ያለችው። ፎቶ አይቻለሁኝ፣ እንደዚህ አይነት ፎቶዎች ብዙ አላት ነው ያለችው። እና እናንተ የምታደርጉትን ነገር እወቁ። በቃ ሴትዬቱ እንግዲህ አስቡት ያች ልጅ ያንን አክት ባደረገችው ምክንያት ሴትዮቱ እስከ ዛሬ ሰራተኛ ያላትም ነው የምላችሁ፣ ጎረቤቴ ነች። እስከ ዛሬ ሰራተኛ ያላትም ልጆች አሏት። እንደገና ምግብ መስራት ይኖራል፣ ማጽዳት ይኖራል፣ ልጆችን ማነጅ ማድረግ አለ፣ ትምህርት ቤት አለ፣ ሁሉንም ነገር ከልጆች ጋር የምትሮጠው ስወጣም ስገባም አያት አለው። ታያኛለች፣ ሴትዮቱ እራሷ ናት። በዛች ልጅ ምክንያት ማለት ነው። እናንተ በእናንተ ምክንያት ሰው እንዲደክም ሰው እንድፈራ አታድርጉ። በቃ ለስራን ሄዳችሁት ነፃነታቸውን ስጧቸው። በቃ መስፈራርቹ አትሆኑ፣ ለአሰሪዎቻችሁ መስፈራርቹ አትሆኑ። እናንተ በምናችን እናስፈራታለን ልትሉ ትችላላችሁ። የምሬን ነው እምላችሁ። እች ሴትዮ ይህን ካለችኝ በኋላ እኔ ለእኔ ለኢትዮጵያውያን ያለኝ ክብር እጅግ በጣም ከፍ ያለ ነው።